ሰላም ሰላም ጤና ይስጥልኝ ውድ ዓለም ቲቪ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብ እና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማር እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት ሚትና ሌሎችም አማራጮች እየተጠቀምን እናስተምራለን ስለሆነ በየትኛውም ዓላማት ሆናችሁ መማር የምትፈልጉ ልጆች ሙሉ 24 ሰዓት እያስተማር እንገኛለን። ስለሆነም ታች ላይ ባለው ስልክ በኢሞ በቴሌግራም፣ ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይችላችሁ የመጣትኝ የአማርኛ ፊደላቶችን ካጀምርን እስከ ሰ ያሉትን ዛሬ ሰባቱን የአማርኛ ፊደላቶች እስከ የቤተሰቦቻቸው እንመማራለን። እንዲሁም ደግሞ መጨረሻ ላይ ደግሞ እንደዚህም በደንብ ካጠናም በኋላ የተወሰኑ ቃላቶችን ከነዚህ ፊደላቶች የወጡ ቃላቶችን እናነባለን ማለት ነው። በቅድሚያ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቤተሰብ ናችሁ እያደረጋችሁ ካላችሁ እያደረጋችሁ ይሁን። በተጨማሪ ደግሞ ላይክ፣ ሸር ማድረግ እንዳትረሱ። አሁን ቀጥታ ወደ ክላሳችን እንገባለን። ከዚህ ጋር የምታያቸው ከሃ ጀምረው እስከ ሰ ያሉት እስከ ሰባት እስከ ሰባተኛ ቤተሰቦቻቸው ነው ዛሬ ይዤ የመጣው። እንዲሁም ደግሞ እዚህ ጋ ደግሞ በዚህ በጥቁር ከለር ያሉት ደግሞ እነዚህ ደግሞ ቃላቶች ናቸው። እነዚህ ቃላቶች ደግሞ ከነዚህ ፊደላቶች የወጡ ናቸው ማለት ነው። ስለዚህ መጀመሪያ እነዚህ ፊደላቶችን በደንብ እናነባለን። ተከታተሉኝ አሁን ሀ ሁ ሂ ሃ ሄ ህ ሆ ሆ። ከመጨረሻው ልጀምርላችሁ። ሆ ህ ሄ ሃ ሂ ሁ ሀ ሀ። እሺ፣ ወደ ሁለተኛው ስንመጣ ደግሞ ለ ነች።

ይችኛው መሃነች ማነች? ቅርጻቸው የተለያዩ ናቸው። ድምፃቸው ግን ተመሳሳይ አገልግሎታቸውም ተመሳሳይ ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ይቺ ደግሞ መነች። መ ሙ ሚ ማ ሜ ም

ራ ሪ ሩ ረ ረ። እሺ ቼ መጨረሻዋ ደግሞ ሰ ትባላለች። ሰ ሱ ሲ ሳ ሴ ሲ ሶ። አሁን ሁለት አይነት የሰ አይነቶች አሉ። የመጀመሪያው እቺ ሰነች አንደኛው ደግሞ የቺ ነች ማለት ነው። ልክ እንደሃ ሁለት አይነት የሃ አይነቶች እንዳየነ የሃ አይነቱ ሶስት ናቸው። ሁለት ነው የተናል። በቀጣይ ደግሞ ሌላኛዋን ሀ ደግሞ የምናየው ይሆናል። እሳ ደግሞ ሁለተኛ ናቸው እነዚህና እነዚህ ማለት ነው። እሺ አሁን ደግሞ አንዴ ወደታች ወደታች እናነባለን። መጀመሪያ የመጀመሪያ ድምጾችን ከዚያ ሁለተኛ ድምጾችን ያንን እስከ ሰባተኛ ድምጾች ማለት ነው። አሁን እዚ ጋር የመጀመሪያ ድምጾች አሉ። ሁለተኛ ድምጾች ደግሞ የመጀመሪያዎችን የጻፋቸው ጎናቸው ላይ ቅጥር ቅጥር ያላቸው እንደምታዩቸው፣ ሶስተኞች ደግሞ እግራቸው ጠማማ ጠማማ፣ አምስተኞች እግራቸው ላይ ቀለበት ቀለበት፣ እንደዚህ የሚያመሳሰላቸው ነገሮች ስላሉ እናንተ እያስተውላችሁ ማንበብ ያለባችሁ ማለት ነው። እሺ ሀ ለ ሀ መ ሰ ረ ሰ ሰ እሺ ሁ ሉ ሁ ሙ ሱ ሩ ሱ እነዚህ ደግሞ ሁለተኛ ድምፆች ኡ ድምፅ ይባላሉ። ሶስተኛ ደግሞ ሂ ሊ ሂ ሚ ሲ ሪ ሲ ሲ እነዚህ ደግሞ ሶስተኛ ድምጾች ኢ ድምፅ ኢ ድምፅ ይባላሉ። እሺ አራተኛ ደግሞ ሀ ላ ሀ ማ ሳ ራ ሳ ሳ እነዚህ ደግሞ አድምሶች አድምሶች ወይም ደግሞ የአራተኛ ፊደላቶች ማለት ነው። እሺ አምስተኛ ደግሞ እነዚህ ቀለባቶች ደግሞ ሄ ሌ ሄ ሜ ሴ ሬ ሴ ኤ ድምፅ ይባላሉ። ቀለበቶች ኤ ድምፅ። እሺ ስድስተኛ ደግሞ ህ ል ህ ም ስ ር ስ ስ እዚህ ደግሞ እ ድምፆች እ ድምፆች። የመጨረሻ ደግሞ ሆ ሎ ሆ ሞ ሶ ሮ ሶ ሶ ኦ ድምፆች፣ ሰባተኛ ፊደላቶች እንግዲህ ከጀምሮ እስከ ሰ እስከ የቤተሰቦቻቸው ያሉ ፊደላቶች ይሄን ይመስላሉ ማለት ነው። አሁን ደግሞ ከነዚህ የወጡ ቃላቶችን ደግሞ እናነባለን። የመጀመሪያ ይህ ምንላል ሁ ሉ ም። አሁን እዚጋ ሶስት ፊደላቶች አሉ። ሁ አለች፣ ሁ ማለት የቤተሰብ ሁለተኛች። እዚጋ ሉ ማለት የለ ቤተሰብ ሁለተኛ። ም ማለት የመቤተሰብ ስድስተኛ ስድስተኛ። አሁን አንደኛው ሆ እዚጋ አለች፣ ሉ አለች፣ መጨረሻ ማናለች ም አለች እነዚህ ሶስት ፊደላቶች ው ሁ ሉና ም ባላይ ስናደርጋቸው የሚላል ሁሉም ሁሉም፣ የሚል ቃል ይሰጡናል ማለት ነው። ወደ ሁለተኛው ስንመጣ ደግሞ ይች ደግሞ ሞ ላ። አሁን ሞ ላ የሚለው ሞ ማለት እዚህ ጋ የመቤተሰብ ሰባተኛ፣ ላ ማለት የለቤተሰብ አራተኛ አራተኛ። መጀመሪያ ሞ የተዋለች እዚጋ ሞ አለች፣ ላ ደግሞ ይቻለች። እነዚህ ሁለቶችን ባላይ ስናያያዛቸው፣ እነዚህ ሁለቶች ባላይ ሲያያዙ ሞና ላ ባላይ የሚላል ሞላ ሞላ የሚል ቃል ይሰጡናል ማለት ነው። ሞላ የሚል ቃል ይሰጡናል። ይሄ ደግሞ እዚጋ ምን ይላል መሰላል። እዚጋ ደግሞ አራት ፊደል መ አለች፣ መ ች እዚጋ የመጀመሪያ ነች። ሰ እዚጋ አለች፣ ላ የለቤተሰብ አራተኛ አለች፣ ል የለቤተሰብ ስድስተኛ አለች። መ ሰ ላ ል፣ አያችሁ፣ እነዚህ ማለት ስናደርጋቸው ምን ይላሉ? መሰላል፣ መሰላል ይላል። ከዚህ ጋር ደግሞ ራ ሄ ል ራ ማለት የረ ቤተሰብ አራተኛ እዚጋ አለችዋል አራተኛ። ሄ ማለት የሃ ቤተሰብ አምስተኛ ል የለ ቤተሰብ ስድስተኛ ስድስተኛ። ው ራ፣ እሺ ሄ፣ መጨረሻ ል ል እነዚህ ማለ መገጣጥ ነው። ራ አለችዋ እዚ ጋር የረ ቤተሰብ አራተኛዋ ሄ አምስተኛዋ የሃ ቤተሰብ ል የለ ቤተሰብ ስድስተኛዋ ራ ሄ ል እዚጋ ያሉት እነዚህ ባለ ሲሆን ይብላል ራሄል ራሄል የሚል ትርጉም ይሰጡናል ማለት ነው። ከዚህ ጋር ደግሞ ሎ ሚ ሎ ማለት የለቤተሰብ ሰባተኛ ነች። ሚ ደግሞ ሶስተኛ ላይ የምናገኘት የመቤተሰብ ባንድ ላይ ሎ እና ሚ ባንድ ላይ ምን ይላሉ? ሎ ሚ ሎሚ ሎሚ የሚል ትርጉም አላቸው ማለት ነው። እሺ፣ ከዚህ ጋር ደግሞ መራር መራር መ የመጀመሪያ ፊደል ነች። ራ የረ ቤተሰብ አራተኛ አለች። ር የረ ቤተሰብ ስድስተኛ ው። እዚህ ጋር መ አለች፣ እዚህ ጋር ራ አለች፣ እዚህ ጋር ደግሞ ር አለች። ያች እነዚህ በአንድ ላይ መ መ ራ ር መራር መራር የሚል ትርጉም ይሰጡናል ማለት ነው። መራር የመጨረሻው ደግሞ ሳሚ ሳሚ። ሳ ማለት የሰ ቤተሰብ አራተኛ ይችነች ይች ነች። ሚ ማለት ደግሞ የመቤተሰብ ሶስተኛ ይች ነች። አሁን እነዚህ ሁለቱ በአንድ ላይ ሲሆኑ ምን ይላሉ ሳና ሚ ያችሁት ሳ ሳ ሚ ሳሚ የሚል ትርጉም ይሰጡናል ሳሚ በጣም አሪፍ ስለዚህ ቃላቶች ምን ይላሉ ሁሉም ሁሉም ሞላ መሰላል ራሄል ሎሚ መራርና ሳሚ የሚሉ ቃላቶችን ከነዚህ ፊደላቶች ማውጣት ይችላናል ማለት ነው እነዚህ የወጡ ቃላቶች እነዚህ ብቻ ሆነው አይደለም። ከእነዚህ ፊደላቶች በጣም ብዙ ቃላቶችን ማውጣት እንችላለን። እኔ እንደ መግቢያ እንደ መማሪያ እንዲሆናቸው የተወሰነ ይዤ መጣሁ እንጂ እናንተ ግን እነዚህ ፊደላቶች ብቻ እየተጠቀማችሁ የተለያዩ ቃላቶችን ማውጣት ትችላላችሁ ማለት ነው። እንደዛ እያደረጋችሁ አማርኛን መለማመድ ይቻላል ማለት ነው። በቀጣይ ደግሞ ሌሎች ቪዲዮዎችን ይዤ መለሳለሁ። እንግሊዝኛም አማርኛም ሁሌ ቪዲዮ እየሰራሁ ለቃለሁ። እየገባችሁ መከታተል ትችላላችሁ። ቀደሜ እንዳልኳችሁ ደግሞ በውስጥ መስመር ተመዝግባችሁ መማር ከፈለጋችሁም ደውሉ መማር ትችላላችሁ። መልካም ጊዜ። ባይ ባይ።